በመጀመሪያ የእግዚአብሔር ቃል ነው። ቃል በመጀመሪያ ዘ ፈርስት እኮ ነው የሚለው፣ በመጀመሪያው ነው የሚለው። የመጀመሪያው ደግሞ ይላል ታች ወረድ ብሎ የመጀመሪያው ምንድነው? እግዚአብሔር ነው ይላል። እሺ፣ እሺ፣ እሺ። አንዴ ሁሉ በርሶ ጌት ሁሉ በአንዳችን ያለ እርሱ አልሆነም። በምንድን የሆነው በቃል ነው አደል? ሁሉ የሆነው ጎበዝ ልጅ። ዮሐንስ ወንጌል መራሱ ነበረች አንድ ጊዜ ቆይ፣ አደለም ፎከስ እያረኩበት ያለው ሁሉ ነገር በማን የሆነው ብለናል? በቃል ነው የሆነው አለ ተስማማል ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሆነ። አስራ አራት ላይ ሄደህ ቃል ስጋ ሆነ፣ ጸጋን ነው ተሞልቶ በእኛ ላይ አደረ ይላል ምን ጥቅሱ እንዳነባለን። በምንድን ነው የሆነው? ቃል ስጋ ሆነ፣ ስጋ ለበሰ ቃል፣ ክርስቶስን ነው። ሁሉ ነገር የሆነው በቃል ነው አይደለም? ሁሉ በእርሱ ሆነ ሲል ሁሉ ነገር የሆነው በቃል ነው አይደለም? በቃ ሆነ ሆነ እግዚአብሔር ሆነ። ሁሉም ነገር እግዚአብሔር ሆነ። ለምን ኖ ኖ እኮ በቃ እግዚአብሔር ሁሉ በቃ ቁጥር ሁለት ላይ ጀመረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር ይላል። ሁሉ በእርሱ ሆነ ከሆነውም አንዳችን እንኳ ያለ እርሱ አልኮ ነው ነው የሚለው ሁሉ ነገር ይሆናል ኦኬ ጌት ጌት፣ ሁሉ ነገር የሆነው በቃል ነው አይደለም? እሺ፣ በዚህ ጥቅስ መሰረት ከሆነችም አንዳችስ እንኳን ያለ እርሱ አልሆነም ማለት። ስለዚህ ሁሉ የሆነው በቃል ነው አይደለም? በቃል ነው ሁሉ ነገር የሆነው አይደል? ምንድን ነው የምትለው? አንድ ሰዓት ሙሉ ቃል ቃል የምትለው ቆይ መልስ። አሁን እኛ ኧረ እባክህ ጌት አብርሃም በበዋይ ለብቻ ግን አልታም ይህ በመጀመሪያ በእግዚአብሔር ዘንድ ነው በእግዚአብሔር ዘንድ ነበር ከዛ በኋላ ነው ሁሉ በርሱ ሆነ የሚለው በእግዚአብሔር ዘንድ ከተደረጉት ነገሮች ነው ሁሉ በርሱ በመጀመሪያ ይሄ ቃል ነበረ። ቃል ደግሞ ማነበር እግዚአብሔር ዘንድ ነበረ አውዱ ስለማን ነው እያወራ ያለው ኮንቴክስቱ ስለ ቃል ነው ስለዚህ አኮርዲንግ ቱ ዘ ኮንቴክስት ሁሉ በርሱ ሆነ ሲል በማን የሆነው? በቃል ነው አይደለም? ሁሉ የሆነው በእግዚአብሔር ሆነ። በእግዚአብሔር ሆነ በቃል አይደለም። ቃል በእግዚአብሔር ዘንድ ነው ያለው። ከዛ በእግዚአብሔር ዘንድ ሆነ ቃል። ከዛ እግዚአብሔር በእግዚአብሔር ደግሞ ሁሉ በርሱ ሆነ ምንድነው? እኮ በቃል ነው አይደለም? ሁሉ የሆነው ምክንያቱም አውዱ ዳኙ። ሁሉ ነገር የሆነው በማን ነው? በቃል ነው አይደለም? ዳኙ ሁሉ ነገር ሆነ ይልና ቃል በእግዚአብሔር ቃልም እግዚአብሔር ሆነ ስለሚል ከላይ ላይ ስለሚመልስልን እንደ እውነታው ከሆነ ነው። ቃልም እግዚአብሔር ሆነ ይላል። ከዛ በእግዚአብሔር ሁሉ ነገር በእርሱ ሆነ። መጀመሪያ ግን እዚህ ጋራ ሁሉ በእርሱ ሆነ ሲል ከሆነም አንዳችስ እንኳን ያለ እርሱ አልሆነም ሲል በማን የሆነው? በቃል ነው አይደለም ሁሉ የሆነው እግዚአብሔር በሆነው ቃል አንድ ፎር ዘ ሼክ ኦፍ አርጉመንት ቃል ምንድነው? እግዚአብሔር ነው ብለናል። ስለዚህ በዚህ በቃል ሁሉ ነገር ሆነ አይደል? ሁሉ ነገር በቃል ነው ነገር ተስማማ። ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ቃልም ስጋ ሆነ ሲል በምንድን ነው ስጋ የሆነው? በስጋ ተገለጠ እኮ በምንድነው ስጋ የሆነው? በቃል ያ እግዚአብሔር ተገለጠ፣ ወልድ ሆነ። ወልድ ሆነ ወልድ ስለመሆኑ እኮ አልጠየቁም። ሁሉ ነገር የሆነው በምንድን ነው? በቃል ነው አለ። እዚህ ጋርም ሆነ ስለሚል ቃል ምን ሆነ ይላል? ስጋ ሆነ ስለሚል በምንድን ነው የሆነው ስጋ? ሁሉ ነገር በእርሱ የሆነው እርሱ ቃል ስጋ ሆነ ማለት ነው። ግልጽ እኮ ነው። ሎጂካ አይደለም። ኦ ማይ ጋድ ስጋ ይላል ቃልም ስጋ ሆነ፣ ጸጋንና ውበት ተሞልቶ ይላል እኮ 14 ላይ። እሱ አልጠፋኝም። እዚ ጋር በእናንተ ኢንተርፕሬሽን ወልድ ስጋ ሆነ እያላችሁ ነው። ኦኬ፣ ችግር የለውም። ግን የኔ ጥያቄ ምንድነው? ከላይ እንደተስማማ ነው ሁሉ ነገር የሆነ ሁሉ በእርሱ ሆነ ስለሚል ሁሉ ነገር የሆነ ምንድነው? አይደል? በቃል ነው አይደል? በእግዚአብሔር ነው ቃል ነገር በቃል ሆነ ቃል ስጋ ሲሆን በምንድን የሆነው ጸጋንና እውነትን ተሞልቶ በሰው ላይ ያደረ በቃ ቃል ጸጋንና እውነትን እግዚአብሔር ሞልቶ ስጋ ሆነ ሲል እኮ መሰሰር ነው ወደ ስጋ ተቀየረ ማለት መልስልኝ ወደ ስጋ ተቀየረ አይደለም የነበረው እርሱ በስጋ ተገለጠ ማለት ነው በቃ ያኔ ትርጓሚና ጠይቁ ስጋ ሆነ ሲባል ቃል በምንድን የሆነው ነው? በቃል የሆነው ሆነው ስጋ ሲሆን ቃል ራሱ ስጋ ሆነ ተባለ። ሆነ በቃ ፊኒሽ።